ይህም ቪዲዮ ንግታችሁ ከገባችሁ ስለ ማስተር ካርድ ስለ አሊኤክስፕረስ ማወቅ ስለፈለጋችሁ ነው እና እያንዳንዱ ነገር በስቴፕ እናያለን። በአንደኝነት ማስተር ካርድ እንዴት እናወጣለን፣ በሁለተኝነት ፖስታል ኮድ እንዴት እናገኛለን፣ በሶስተኝነት ደግሞ እቃችን የት እንደደረሰ እንዴት እናውቃለን፣ በአራተኝነት ደግሞ ሚሴጅ ካልገባልን ምናደርጋለን፣ አምስተኛው ደግሞ ቲፕ ነው እና እስከ መጨረሻው ይሁት። ይህም ቪዲዮ ላይክ ሰብስክራይብ ያደረጋችሁ ወደ ቪዲዮችን እንሄዳለን ማስተር ካርድ ለማውጣት ኢትዮጵያ ውስጥ አብዛኛዎቻችሁ ሰዎች ከ5000 እስከ 6400 ብር ታወጣላችሁ። ይህን ያህል ማውጣትም አይጠበቅባቸውም። ብቻ እናንተ በናሽናል አይዲያችሁ ወይም በፓስፖርታችሁ ማውጣት ትችላላችሁ። እንዴት የሚለውን በውስጥ አናግሩኝ። ቴሌግራም ቻናል እዚህ ጋር ማለላችሁ፣ በውስጥ በኩል ጻፉልን። ፓስፖርት ወይ ናሽናል አይዲ ያላችሁ እኔ እንዴት እንደምከፍቱ ዝርዝር አድርጌ ነግራችኋለሁ፣ ወይም ቪዲዮ ሰራላችኋለሁ በሰፊው። በመቀጠል ደግሞ ፖስታል ኮድ እንዴት እናገኛለን። ፖስታል ኮድ ቴሌግራም ቻናል ላይ ማግኘት ትችላላችሁ። ፋይል ላይ ገብታችሁ ማግኘት ትችላላችሁ። እዛ ላይ ካጣችሁ ደግሞ የእናንተን ሀገር ኮድ ካጣችሁት ትሞላላችሁ አራት ዜሮ መሙላት ትችላላችሁ። ግን መሳሳት የለባችሁም። ሽፒንግ አድሬስ አሞላል ነው። ሽፒንግ አድሬስ አሞላል ቪዲዮ ሰርች አለው። ቪዲዮን ካላያችሁ ይህን ይመስላል። ወይም ካርቱ ላይ ታገኙታላችሁ። በመቀጠል ደግሞ እቃችን የት እንደደረሰ እንዴት እናውቃለን። እቃችን የት እንደደረሰ እንዴት እንደምናውቅ አንድ ሊንክ አስቀምጥላችኋለሁ ሊንኩ ከኔ ከቴሌግራም ቻናል የታገኙታላችሁ። ፒን ተደርጓል። ትነኩትና ትራኪንግ ነንበራችሁን አሊክስፕረስ ላይ ተገቡና ኮፒ አድርጋችሁ ትወስዳላችሁ። በመቀጠል ትራክ ማድረጊያው ላይ ትሄዱና ፔስት ብላችሁ ትራክ ትሉታላችሁ። ሶ ትራክ ማድረግ ትችላላችሁ። አሁን ለምሳሌ እኔ ጋር እንደምታዩት ትራክ ያደረኩ ነንበር ምን ያህል ቀን እንደቆየ ያሳየኝ ነው። በመቀጠል ደግሞ ሚሴዝ ካልገባለን ምን እናደርጋለን? ሚሴዝ ካልገባለን ምን እናደርጋለን? ብዙቻችሁ ሚሴዝ ካልገባለን ምን እናደርጋለን? ሁለት ነንበሮች ሰጣቸዋለሁ። አንደኛው በሾርት ኮዳቸው መደወል ነፃ፣ መስመራቸው መደወል ትችላላችሁ ለፖስታ ቤት። ፖስታ ቤት ቁጥራቸው ይሄ ነው። በመቀጠል ደግሞ ቴሌግራም ላይ ማናገር ትችላላችሁ። የቴሌግራም ደግሞ ዩዘርኔማቸው ይሄ ነው። ትራኪንግ ነምበራችሁን ኮፒ አድርጋችሁ ለነሱ ስልኩላቸው። እቃው ገብቷል ሲደርስ ሜሴጅ ይላኩላችኋል ምናምን ነገር ከተባላችሁ አካባቢያችሁ ላይ ወይም ወደ ላካችሁበት አካባቢ ፖስታ ቤት በመሄድ እቃችሁን ትጠይቃላችሁ። ሜሴጅ ገብቶላችኋል ከኋላችሁ ስማችሁ መናገር ነው እና ይሰጧችኋል። ብዙ ጊዜ እኔም ተሸውጃለው ከዚህ በፊት አንድ ሳምንት ያሳለፍኩት እቃ ነበረ። የመጀመሪያ ሰሞን ካልክስፕረስ ያዘዝኩ ሊሴት እያበሉታል ምናምን ነገር ተቤት ሰት ቤ ፖስታ ቤት ሲጠይቃቸው ገብቷሉ ኮቆየ ምናም ብሎ ሰቶኛል። አንዳንድ ሚሴጅ አይልኩም። አሁን ላይ ግን ሲስተሙ ካስተካከሉት እንጂ ቶሎ ቶሎ ሚሴጅ እየላኩ ነው። መሄድ አለባችሁ መጠየቅ አለባችሁ። አምስተኛ ቲፑ ደግሞ በአመት ስንት እቃ ማምጣት እንችላለን? በአመት ስንት እቃ ማምጣት እንችላለን? ከረጥ የተቀረጠባቸው ሁለት እቃዎች ጋራ ያልተቀረጠባቸውን ደግሞ የፈለጋችሁትን ይዛችሁ መምጣት ትችላላችሁ። ለምሳሌ አካውንት ላሳያችሁ። አሁን ይህ አካውንቴ ላይ ስንት እቃ ታዟል? ሰባት እቃ ያው፣ ሰባቱም እንደምታዩት አዱ ሰባት እቃ አዝያለው፣ መንገድ ላይ ያሉ እቃዎች ናቸው። ሶ አራት ያሌላችሁ እቃዎች ነው ማዘዝ ያለባችሁ። አራት ያለባችሁ ሁለት በእናንተ ከተገኘ፣ በወዳጃችሁ በጓደኛችሁ፣ በወንድማችሁ፣ በቤተሰባችሁ መታወቂያ በእነሱ ማስመጣት ትችላላችሁ። እንደዚህ አርጌ መቅራቹ አለ። ሰብስክራይብ አላደረጋችሁ፣ ሰብስክራይብ አርጉ። ዲኖ ቲዩብ ነው። ጥያቄ ካላችሁ ኮመንት ላይ ጻፉልኝ። አመሰግናለሁ። ባይ